ሰሞኑ ዴሊ ሜል ይዘት ወጣው አንድ ጥናት በዓለም መነጋገሪያ አጀንዳ ሆኗል። የኬሚካል መሐንዲስ የሆኑት ተመራማሪ መሐመድ ጀዋዲን በመጽሐፍ ቅዱስ ሆነ በቁርአን የተጠቀሰችው የኤደን ገነት መገኛ ኢትዮጵያ ውስጥ መሆኗን አረጋግጫ ለው ሲሉም ረዘም ያለ ጥናት አውጥተዋል። ዴሊ ሜል በመጽሐፍ ቅዱስ አዳምና ኤቭ የተፈጠሩባት የኤደን ገነት፣ በቁርአን ደግሞ ሀባታ በሚል የተጠቀሰችው ስፍራ መገኛዋም በአባይ ወንዝ መነሻ አሊያም በጣና ይቅደባ አቅጣጫ ነው ሲል ማስረጃ የሚሉትን ዘርዘር አድርገው አቅርበዋል። በሳይንሱ ኢትዮጵያ የሰው ልጅ መገኛናት የሚሉ ጥናቶች በተደጋጋሚ መውጣታቸው እንዲሁም በሃይማኖታዊ ማስረጃም ኢትዮጵያ የሰው ልጅ ሁሉ መፈጠሪያ ስፍራ መሆኗን እየተነገረ ይገኛል። የመሐመድ ጃዋይድን ጥናት ያስነበበው ዴይሊ ሜል ሲሆን ገነት መካከለኛው ምስራቅ ላይ ሳትሆን ኢትዮጵያ ውስጥ ጥናት የተዘረዘሩ ፍራፍሬዎችና አበባዎችም ዛሬም ድረስ በኢትዮጵያ ውስጥ የሚገኙ ናቸው፣ መካከለኛው ምስራቅ ላይ ግን ለዘር አይገኙም ሲል ይሞግታል። መሐመድ ጃዋይድ ከዚህ በፊት ከ11 በላይ እስልምና ጥናታዊ መጽሐፍቶችን በማሳተም የሚታወቁ ሲሆን በዚህ አዲስ ጥናታቸው መሰረት የደንገነትን በተመለከተ ሁሉም ፍንጮች የሚያመላክቱት ባህር ዳር ጣና ሐይቅ እንደሆነ ነው። ተመራማሪው በጥናታቸው የጣና ሐይቅ የደን መግለጫ በትክክል ያስማማል ያሉ ሲሆን የእሳተ ጎመራ ሸንተረሮች በዙሪያ ያሉትን ደጋማ ቦታዎች የሚሸፍኑ ብለው በርካታ አንዞ ስርዓቶች እንደሚመግቡም ጠቁመዋል። እናም በጥናቱ መሰረት የገነት የደን መገኛ ኢትዮጵያ ውስጥ ነው ይላሉ። ጥናቱ የደን ገነት ኢትዮጵያ ውስጥ መሆኑን ለማረጋገጥ ያቀረበ ሙግት ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሃይማኖቶች የሰው ልጆች ለገነት የተፈጠሩ እንደነበሩ ይታመናል። አዳም በሰራው ሥራ ከገነት ተባሮም እዚህ ምድር ላይ ቆፍሮና ምርቶ ተዋግቶና ደማፍሶ እንዲኖር ሆኗል። ለበርካታ ዓመታት ሲያነጋግር የቆየው ግን ከሁሉም በላይ የኤደን ገነት የት ነበረች የሚለው ነው። ገነት ምድር ላይ ናት ወይስ ሌላ ስፍራ የሚለው አንድ መከራከሪያ ቢሆንም፣ በአብዛኞቹ ግን የኤደን ገነት ምድር ላይ ነበረች ተብሎ ይታመናል። ከዚህ ቀደም የኤደን ገነት መካከለኛው ምስራቅ ላይ በተለይ ኢራቅ ውስጥ ከኤፍራጥስ ወንዝ አቅራቢያ ነበረች የሚሉ ብዙዎች ተስማምተውበት ነበር። የኤደን ገነት ኢትዮጵያ ውስጥ ናት የሚሉ አጥኞችም ነበሩ። ሆኖም ግን እንደ ሞሐመድ ጃዊድ ሁለቱን ታላላቅ ሃይማኖቶች ዋቢ በማድረግ ብሎም በስፍራ ላይ ያለውን ነገር በመመርመር ዓለም አቀፍ ተቀባይነት ያገኘ ጥናት አያውቅም። ኗሪነታቸውን ቴክሳስ አሜሪካ ውስጥ ያደረጉት አሜሪካ የኬሚካል ኢንጂነርና ኤክስፐርት ሞሐመድ ጃዋይድ አዳምና ሔዋን የኖሩበት የነበረው ገነት ምን አይነት እንደሆነም በቅዱስ ቁርአንና በመጽሐፍ ቅዱስ ውስጥ በተገለጸው ዝርዝር መነሻ ጥናት አድርገው ያገኙትን ገነት የተባለው ስፍራ ምድር ላይ በአማራ ክልል ሰሜናዊ ጎጃም ጣና ሐይቅ ዳርቻ የአባይ ወንዝ ጣናን ለቆ የሚወጣበት ስፍራ ነው ሲሉም በጥናታቸው ተናግረዋል። ሙሐመድ ጃዋሂድ ባቀረቡት ጥናታዊ ጽሑፋቸው መሰረት በመጽሐፍቶች ውስጥ የገነት ወንዞች ተብለው የተጠቀሱት እንደ ጊዮን፣ ጢግሮስ፣ ኤፍራጥስ እና ኤፌሶን ሲሆኑ እነዚህ ወንዞች መነሻ በማድረግ ሰዎች አዳምና ህይዋን ሲኖሩበት የነበረው ገነት የሚገኘው በመካከለኛው ምስራቅ አካባቢ ነው ማለታቸው አቸው የተሳሳተን የሚል መከራከሪያን አቅርበዋል። አጥኚው ለመከራከሪያ ያቀረቧቸው አዳምና ህይዋን ይኖሩበት ነበር ተብሎ የተገለጸው የኤደን ገነት ውስጥ አሉ ተብለው በመጽሐፍ ቅዱስ የተገለጹ ዛፎች፣ ወፎች እንስሳትና ሌሎች ነገሮች በሙሉ የሚገኙት የጊዮን ወንዝ መገኛ በሆነችው በአማራ ክልል ጣና ወንዝ ዳርቻ የአባይ ወንዝ ጣና ሐይቅን ተሰናብቶ ወደ ታች ጉዞ የሚጀምርበት አካባቢ ነው ሲሉ ተደምጠዋል። የአካባቢ ከዚህ ቀደም ዋካንዳ የሚባል ከተማ ለመገንባት ተወርቶበት የነበረው ስፍራ እንደሆነ ይነገራል። በመጽሐፍ ቅዱስ መሠረት የድንገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ ነበረ። በመጽሐፍ ቅዱስ ላይ የተጠቀሱት ታላላቅ ወንዞች ማለትም ጊዮን፣ ኤፍራጥስ፣ ቲግሮስና ኤፌሶን ሲሆኑ ብዙ ምሁራን ጤግሮስና ኤፍራጥስ በዘመናዊቷ ኢራቅ ውስጥ ስለሚጓዙ ኤደን በዚያ አካባቢ መሆን አለበት ብለው ሲሞግቱ ቀርመዋል። የቴክሳስ ምርምር መሪው ሞሐመድ ጃዋይድ የኬሚካል መሐንዲስ ሲሆኑ በምርምር ውጤታቸው መሰረት የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነ ባህር ዳር ጥቁር አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆንም መረጋገጡን ይናገራሉ። ሞሐመድ የሚመሩት ቡድን ጥናቱ የተመሠረተው መጽሐፍ ቅዱስንና ቁርአንን በጥንቃቄ በማንበብ ስለ አዳምና ስለ ሔዋን፣ ስለ ወንዞችና ስለ አትክልት ስፍራው የሚገልጹ መግለጫዎችን በመተንተን ሲሆን እንደ አውሮፓውያን አቆጣጠር በ2005 የተደረገው ጥናት በውጭ ያልተገመገመ የብሉ ናይል ወንዝ ከመጽሐፍ ቅዱሳዊ ጊዮን ጋር ሊመጣጠን እንደሚችል ብለውም የጣና ይቅ ፈሳሾች ወደ ብዙ ውሃ መስመሮች ተከፋፍለው በዘፍጥረት የተገለጹት አራት ወንዞች ሊፈጥሩ እንደሚችሉ ይጠቁማል ሲሉ ይገልጻሉ። ደስተው አዳምና ሔዋን በቁርአን ሀባታ ተብሎ የተገለጸው በስምጥ ሸለቆ ውስጥ ሰፍረው ከመውረዳቸው በፊት በከፍታ ቦታ ላይ በምትገኘው ባህር ዳር ደጋማ ቦታዎች ሊቀመጡ ይችሉ ነበር። ምክንያቱም አካባቢው ከባህር ጠለል በላይ 6000 ጫማ ከፍታ ላይ ስለሚገኝ ለምለም እፅዋት የተተረፈረፈ የድራራዊትና ብሉ ናይል የሚጎርፈው ከሁለቱም መጽሐፍ ቅዱሳዊ የኤደን ገነት ወንዞች ምለውም የቁራን ጽንሰ ሐሳብ ጋር የሚጣጣሙ ባህሪያት ናቸው። በመልሶ ግንባታው የጣና ሐይቅ ራሱ ኤደን የሚወክል ሲሆን የኤደን ገነት ወዲያውኑ ወደ ደቡብ ባህር ዳር ዙሪያም ከኤደን ምስራቃዊ በመጽሐፍ ቅዱሳዊ አገላለጽ ወንዙ ከሐይቁ የሚወጣበት ስፍራ ማለት ነው። የጃዋይድ ጥናት የሚያብረቀርቅ ሰይፍ በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ በሚገኙት የእሳተ ገሞራ ሸንተረሮች ሊወክል እንደሚችል ጠቁሟል። ሸለቆው በታሪካዊ ንቁ እሳተ ጎሞራዎች የተከበበ መሆኑ ከግምት ውስጥ በማስገባት ንቁ የሆኑት እሳተ ጎሞራዎች በመጽሐፍ ቅዱስ ውስጥ የተጠቀሰውን የእሳት ሰይፍ መስራት ይቻላል ሲል ተናግሯል። ጥናቱ በመጽሐፍ ቅዱስ ሆነ በቁርአን ላይ ያተኮረ ሲሆን እያንዳንዱ በምድር ላይ ያለን አትክልት ስፍራ ለጻድቃን ከተዘጋጀው ዘላለማዊ ገነት የተለየ መሆኑን በመጥቀስ የክልሉ የአየር ጸባይ ለማፈርና የተትረፈረፈ የውሃ አቅርቦት ከረሃብ፣ ከጥማትና ከአስጨናቂ ሙቀት የጸዳ በቅዱሳን መጻሕፍት እንደሚያንጸባርቅ ይናገራሉ። ይህ ነገር በኢትዮጵያ ሊቃውንት በኩልም በተደጋጋሚ በስሱም ቢሆን ሲነገር ቆይቷል። ላብነትም ንቡረድ ኤርምያስ ወልደ ኢየሱስ፣ የሊቃውንት ጉባኤ ሰብሳቢ የነበሩት አለቃ አያሌው መሪ ራስ አማን በላይና አባ ተስፋ ስላሴ ሞገስ የተባሉ ሊቃውንት የኤደን ገነት ኢትዮጵያ ውስጥ እንደነበረች በመጽሐፍቶቻቸው ጽፈዋል። እነዚህ አገራችን ሊቃውንት ከመጽሐፍ ቅዱሱ ጊዮን ኤደንን አጠጭ ከሆነው ወንዝ በመነሳት የኤደን ገነት ኢትዮጵያ ውስጥ ትገኛለች ሲሉ ይከራከራሉ። እንደ ማጣቀሻ ያደረጉትም ጊዮን ተብሎ መጽሐፍ ቅዱስ የጠቀሰው ወንዝ አባይ እንደሆነ በማመላከት ንቡረር ኤርሚያስ አዳምና ሔዋን በኢትዮጵያ በሚል መጽሐፋቸው የመጀመሪያዎቹ ስልጆች አዳምና ሔዋን በኢትዮጵያ ምድር ተፈጥሮ በኢትዮጵያ ምድር ኑረው አርፏል ብለው በልብ በሙሉነት ይናገራሉ። አለቃ ያሌው ተመሳሳይ ሀሳብን የኢትዮጵያ እምነት በሶስት ግጋት በተሰኘ መጽሐፋቸው አንጸባርቀውታል። አባ ተስፋ ስላሴ ከቢቢሲ ጋር ባደረጉት ቆይታም ማዕከለ ምድር ኢየሩሳሌም ነው ማለት ፍጹም ስተት ነው። ማዕከለ ምድር የመሬት ወገብ ሲሆን፣ የመሬት ወገብ የሚያቋርጠው ኢትዮጵያን ነው እንጂ ኢየሩሳሌምን አይደለም። ራሱ ሕያው አምላካችን በኦሪት ዘፍጥረት ምዕራፍ 2 ቁጥር 10 ላይ ከአራት ወንዞች አንዱ ጊዮን ወይም አባይ የኢትዮጵያ ምድርን ከቦ ያጠጣል በማለት የደንግነት መሆኗን አረጋግጧል በማለት ምላሻቸውን አቅርበዋል። በቅርቡ ብቅ ማለት የጀመሩት ተመራማሪዎች የሆኑ መንፈሳዊ ሰዎች ስለዚህ ስፍራ ሳይናገሩ አላለፉም። ለአብነት በሁለት ሰባት ታትሞ ለንባብ የበቃው የተክለኪዳን የኢትዮጵያና የዓለም የመጨረሻ ፍርድ አፈጻጸም ውሳኔ የሚለው መጽሐፍ መጥቀስ ይቻል። ተክለኪዳን የሲኦልን የገነትን የማረፊያ ቦታን በስላዊ መግለጫቸው ላይ ገነት ከምድር ጋር አካቶ አስቀምጧል። ሌላው በደራሲ ጤነ ሰጠኝ ተጽፎ በሎት 2024 ለንባብ የበቃው ሚስትረ ሰማያት ሚስትረ ኢትዮጵያ ፍልስፍና ደግሞ ገነት ራሷን ችላ ከመሬት የራቀች መሆኗን ይነግረናል። ማሙድ ጃዊድ ዘንድሮ ባወጡት ጥናት ላይ የስፍራ ኢትዮጵያ ውስጥ ነው ሲሉ ተደምጠዋል። ይህን ተከትሎም ጥናቱ ለኢትዮጵያ መልካም ድል ይዞ መምጣቱ አይቀርም። እንደ ዴይሊ ሜል አይነት ከፍተኛ ታማኝነትና ተከታይነት ያላቸው መገናኛ ብዙሃን ጉዳዩን ማሰራጨታቸው በርካታ ቱሪስቶችን አካባቢ ለማየት መጎረፋቸው አይቀሬ ይመስላል። ችግሩ ግን ማርናወተት ይፈልቅበታል የተባለው የደንገነት እንደተባለውም አሁን በተባለው የጎጃም አካባቢ ከነበረ አሁን እንደዛ ለመሆኑ ነው። ምክንያቱም ቦታው አሁንም ድረስ ለምና አረንጓዴ ቢሆንም የሚፈሰው ማርናወተት ሳይሆን ደም በመሆኑ ምክንያቱም አካባቢው ላይ ውጊያዎች የተደረጉ መሆናቸው ያሙነይ ግን፣ መሐመድ ጃዋይድ አካባቢው አሁንም የገነት ማዛ አለው ባይ ናቸው። በቁርአን መሰረት አደምና ሐዋ ወይም ሔዋን ከፀሐይና ከሙቀት ይጠበቁ ስለነበሩ የተለያዩ አይነት ፍራፍሬዎችን የሚበሉበት ወፏ የምትዘምርበትና ጥሩ መዓዛ ያለው ንፋስ የሚያሸትበት ይህ አካባቢ ብቻ ነው ይላሉ። መካከለኛ ምስራቅ ላይ የተጠሩት ልምላሜዎችና ፍራፍሬዎች አሁን የማይገኙ በመሆናቸው ነገር ግን ኢትዮጵያ ውስጥ ያሉ መሆናቸውን ማንም ሄዶ ማረጋገጥ ይችላሉ ባይናቸው የሰው ልጅ ገነት ውስጥ ተፈጠረ ከስራ በገነት ተባረረ። አሁን ላይ የሰው ልጅ በተሰጠው አእምሮ ገነቱን መፍጠር ይችላል። ምድን ገነት አሊያም ሲኦል የማድረግ አቅም አለው። የሰው ልጅ ከሁሉም ፍጥረት በተለየ ማሰብ አቅም የተሰጠው ነፃ ፍጡር ነው። ዛሬም ስላፈጣጠሩ ይከራከራል። ወጥ የሆነ አቋም የለውም። ገነትና ሲኦል የለም፣ አፈር ሆነን እንቀራለን፣ የመጣ ነው ከዝንጀሮ ነው የሚለው የሳይንሱ ዓለም ዛሬም በትምህርት ካሊክረም ተካቶ እየተሰጠ ይገኛል። ከሞት በኋላ ሕይወት አለ ብለው የሚያስተምሩት የሃይማኖት ተቋማትም ጎን ለጎን ቀጥለዋል። አበቃን። መልካም ጊዜን ተመኝ